ሰላም ለናንተ ይሁን፣ ውድ ቤተሰቦች፣ እንደምናላችሁ። ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን እናስታውቃችሁ። የቅድመ ጥንቃቄ መረጃ እንዲዛመት ተፈልጓል። የጀት ጥቃት ለመፈጸም እቅዶች አሉ ተብሏል። የምንጮቻችን መረጃ መሰረት በማድረግ በተለይ ደግሞ በቋራ በጃዊ ወይም በዳውንት ቀጠና እስከ ላስታ ያሉ አካባቢዎች ጥንቃቄ እንዲደረግ ታስቧል ተብሏል። መከላከያ የጀት ጥቃት ለመፈጸምም ዝግጅት ላይ ነው ተብሏል። የምናስደምጣችሁ ነው የሚሆነው። በሌላ በኩል ደግሞ በሆሮ ጉዱሩ ወለጋ ዞን ዳግም በተፈጸመ ጥቃት ሰባት ሰዎች ሲገደሉ በቀና ለዩነት የሟቾች ቁጥር 27 መድረሱም ሰምቷል። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞ ዞን አበይ ጎሮ ወረዳ ጋራ አቀባላይም በህዝብ አመለሻ ሚኒባስ ላይ በተፈጸመ ጥቃት በያንስ ሰባት ሰዎች መገደላቸው ሰምቷል። እናስደምጣቸዋለን። የሸዋ ጠቅላይ ግዛት ተቆጣጥሮ በሚያስተዳድራቸው ነጻ ቀጠናዎች ላይ ያለው አደረጃጀት ትልቅና ጥሩ እንደሆነ ነዋሪዎች ተናግረዋል። ይህም ከምናስደምጣቸው ጉዳዮች መካከል አንዱ ሲሆንም፣ በሌላ በኩል ደግሞ የአማራ ማህበር በአሜሪካ በኢትዮጵያ የተካሄደ በሚገኘው የአማራ ጦርነት ውስጥ ባለው የትምህርት ሁኔታ ላይ ልዩ የምርመራ ዘገባ ውጥቷል። በዘገባውም ብዙ ተማሪዎች ወደ ትምህርት ገበታ ለመላሳቸውን ጠቅሷል። እናስደምጣቸዋለን። ወዲህ ደግሞ የእስራኤሉ ሞሳድ መረጃ እንመለከታለን። የፋኖ ኃይሎች በሪዮት አለም በዲስኮርስ አወቃቀራቸውና በሰው ኃይል እየጠነከሩ መጥተዋል ሲል ተናግሯል። እንሰማለን ። ወዲህ ደግሞ ፕሮፓጋንዳ የመውጫዊ መንገድ ነው ሲል መከላከያ ተናግሯል። አበባው ታደሰ ይህን የተናገረው ከስምንት በላይ የሆኑ አመራሩ በፋኖና በቸኔ ከታገቱበት በኋላ አሰልጠኛለሁ ብሎ ማስመረቃቸው ወታደሮች እለት ነው። ፕሮፓጋንዳ የመውጫ መንገድ የሆነው መንግስት ምን እየሰራ ነው? እናስደምጣችሁ። አሜሪካ ለትግራይ እንደማስበው ሁሉ ለአማራ ማሰባል ውስጥ ተናገረች። የአሜሪካ በኢትዮጵያ አምባሳደር አርቬ ማሴንጋ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 የጥንቃቄ መረጃ እንዲዛመት ተፈልጓለም። የጀት ጥቃት ለመፈጸም እቅዶች አሉ ተብሏለም። የምንጮቻችን መረጃ መሰረት በማድረግ በተለይ ደግሞ በቋራጃዊ ወይ ወይም በዳውንት ቀጠና እስከ ላስታ ያሉ አካባቢዎች ጥንቃቄ እንዲደረግ እናሳስባለን ተብሏለም። በሌላ በኩል ደግሞ በሰሜን ጎጃምና በጎንደር ይምባ አርማጮ ውግመተ ማድረስ የሚሸፍን የድሮን አሳሳዎች እንዳሉም ለማወቅ ተችሏልም። ለድሮንም ሆነ ለጀት ያልተመቹ እንቅስቃሴዎች ማዘውተር ደግሞ ዋነኛው ጉዳይ ነው። ስለሲም ቀላኪያ ዝግጅቱን እያደረገ ይገኛል። እናንተም ተዘጋጁ ተብሏል ይህ የምንጮች መረጃ ነው። በሌላ መረጃ በሆሮ ጉድሮን ወለጋ ዞን ዳግም በተፈጸመ ጥቃት ሰባት ሰዎች ተገለዋል። በቀናት ልዩነት የሟቾች ቁጥርም 27 እንደደረሰ ሰምተናል። በኦሮሚያ ክልል ሆሮ ጉድሮ ወለጋ ዞን አቤ ጎሮ ወረዳ ገራሮ ቀበሌ ረቡዕ ሚያዝያ 1 2017 ዓ.ም የሸኔ ታጣቂዎች በህዝብ ማመላለሻ ሚዲባስ ላይ ፈጸሙ በተባለ ጥቃት ቢያንስ ሰባት ሰዎች መገደላቸውን ነዋሪዎች ተናክሩ። በአቤ ጎሮ ወረዳ በገራሮ ቀበሌ የተፈጸመው ጥቃት በተመሳሳይ ወረዳ መጋቢት 19 ቀን 2017 ዓ.ም የሸኔ ታጣቂዎች በፈጸሙት በተባለ ጥቃት ከ20 በላይ ነዋሪዎች ሰዎች መገደላቸውንና ሌሎች ሶስት ሰዎች ታፍነው መወሰዳቸውን ተከትሎ በቀናት ልዩነት የተፈጸመ ሁለተኛው ጥቃት ነው ተብሏል። በተሽከርካሪ ውስጥ የነበሩና ከጥቃቱ የተረፉ ዓይን እማኝ ጥቃቱ በሸኔ ታጣቂዎች መፈጸሙንና አብሮነት የነበረ ጓደኛው በጥቃቱ አጠገቡ መገደሉን ተናግሯል። ከጓደኞቹ ወደ ከተማ በመጓዝ ላይ ያለን የታጠቁ ሰዎች ከጫካ ውስጥ በመውጣት የተኩስ ሩምታ ከፈቱብን። አምስት ታጣቂዎች ነበሩ። ሶስት ወደ ተሽከርካሪው ቀርቦ ሲተኩሱ ሌሎች ደግሞ ራቅ ብሎ በክላሽና በስናይፐር የተኮሱበት ነበር ሲልም አስረድተዋልም። በሌላ መረጃ ደግሞ የሸዋ ጠቅላይ ግዛት እዝን እንመለከታለን። የሸዋ ጠቅላይ ግዛት ተቆጣጥሮ የሚያስተዳድራቸው ነጻ ቀጠናዎች አንዱም የጤናና የትምህርት አገልግሎት እንዳይቋረጥ መደረጉ አንዱ ነው። ሸዋ መምህራንና ተማሪዎችን እያከበረም ይገኛል ተብሏልም። ይህ ብልጽግና መዋቅር ፈራርስፋ ለሚሉት እነዚህ ሰዎች ራሱን ሕዝባዊ አስተዳደር በመትከል በነጻ ወረዳዎቹ መንግስትነት ያወጀው ጠቅላይ እዙም በደም ዋጋ ነጻ በወጡ ቀጠናዎች ከሚያከናውናቸው የመሰረተ ልማት ትግበር ባሻገር የትምህርትና የጤና አገልግሎት እንዳይቋረጥ አድርገዋል። ግብ ተሰጥቶሃል ተብሏል። ለጤና ባለሙያዎችና ለመምህራንም ደግሞ ማህበረሰቡ ልጆቹ እንዲማሩለት በፈቀደው የመዋጮ መጠን መሰረት ደሞዛቸው ይከፈላል ተብሏልም። የአማራ ፋኖች ጠቅላይ ጸጥታ ዘብ ከግንባር ተጋድሎ ጎን ለጎን ድንቁርና እየታገለ ብልጽግናን እየተባለንም ከሲስተም ውጭ አድርጎ እየሰራ ይገኛል ተብሏልም። በሌላ መረጃ የአማራ ማህበር በአሜሪካ በኢትዮጵያ የተካሄደ ባለው የአማራ ጦርነት ውስጥ የትምህርት ሁኔታ ላይ ልዩ ምርመራ ዘገባ ወጥቷል። እንደሚከተለው ይቀርባል። ይህ ሪፖርት ጦርነትና ፖለቲካዊ ሁከት በትምህርት አሰጣጥና በአካባቢው የትምህርት መሰረተ ልማቶች ሊያሳድረውን ተጽዕኖ አጠቃላይ እይታ ለማቅረብ ያለም ነው ተብሏል። ይህ ዘገባ ወጣበት ወቅት ከአማራ ክልል ከአራት ዓመት በላይ በዘለቀ ያልተቋረጠ የብሔር ጦርነት ውስጥ ገብቶ ይገኛል ብሏል። የቅርብ ጊዜው ጦርነት በክልሉና አጎራባች አካባቢዎች ከ30 በላይ ዋና ከተሞችና ከተሞችን አጠቃለው ከመያዝ ባለፍም በ2015 አምስት ዓመተ ምህረት የካሄደውን ህዝባዊ ተቃውሞ ሰልፎችን ተከትሎ የተፈጠረ ጦርነት ነው ብለዋል። ሰልፈኞቹ በመላው ኢትዮጵያ በአማራ ተወላጆች ላይ ድርስ ያለውን ችግር በመቃወም ነበር የወጡትም። የአማራነት ጥያቄዎች መመለስ ፈንታ በሚያዘ 2015 መገባደጃ ላይ በአብይ አህመድ የሚመራው የ ብልጽግና ፓርቲ አገዛዝ ጽንፈኞች በሚል የህግ ማስከበር ዘመቻ መጀመሩ ይታወሳል። የትጥቅ ጦርነት ከጀመረበት ጊዜ አንስቶም ግጭቱ ወደ ሁሉም ክልሎች፣ ዞኖች በመስፋፋት አሁን ላይ ብዙ ችግሮች ይቅመጡ ይገኛሉ። በጦርነት ሂደት ውስጥ በመላው አማራ ክልልና ሌሎች ኢትዮጵያ አካባቢዎችም በተፈጸሙ ጥቃቶች ትላልቅ ሰቆቃዎች ደርሷል ተብሏል። በጦርነቱ ምክንያትም አራት ነጥብ አራት ሚሊዮን የሚገመቱ ተማሪዎች ወይም ደግሞ ስልሳ በመቶ ከትምህርት ገበታ ውጭ የሆኑ ሲሆኑም ከስድስት ሺህ የሚበልጡ ትምህርት ቤቶች ላይ ጉዳት ደርሷል ተብሏል። ይህ ዘገባ በአራት ክፍለ ሀገሮች በሚገኙ ሆነው 11 የዞን አስተዳደሮች ላይ ትኩረት አድርጎ የተሰራ ነው ተብሏል። ዘገባው እንደገለጸው ከሆነ ደቅሞ በጸጥታ ችግር በትምህርት ቤት በደረሰው እድመት ደግሞ ብዙ ነገሮች ታጥቷል። ከ3.5 ሚሊዮን በላይ ህጻናት ውጭ ሆኗልም ተብሏል። ዘገባው የተዘጋጀው በአማራ ማህበር በአሜሪካ የሰብዊ መብት መርማሪዎች ቡድን ሲሆን ይህም ከአንደኛ ነቱን የድረል ምንጮች ጥምር መረጃን በማሰባሰብ የተጠናከረም ነው። በክልሉ የግንኙነት መቋረጥና የጥቃት ፍርሃትን መጨምሮ የተለያዩ ተግዳሮቶች ቢኖሩም መረጃዎችን ማሰባሰብ ተችሏል። በአጠቃላይ ይህ የቅርብ ጊዜ ዘገባ የክልሉ የትምህርት ስርዓት በከፍተኛ ሁኔታ መበላሸቱና ይህም በሀገሪቱ የአሁኑና የወደፊቱ የትውልድ ሳስፋዎች ላይ ከፍተኛ ተጽዕኖ እያሳደረ እንደሚገኝም አንስተዋልም። በዚህ ዘገባ ግኝቶች ላይ በመርኮዝም የአማራ ማህበር በአሜሪካ ይህን ችግር ሊያቃልሉ ለሚችሉ የዓለም አቀፍ ፖሊሲ አውጪዎችና ለሚመለከታቸው ባለድርሻ አካላት ተከታታይ ምክረ ሀሳቦችን አዘጋጅተው አቅርቧለም ትብሏል። Bye. በሌላ መረጃ የእስራኤሉ የስለላ ድርጅት ሞሳድ ስለ ፋኖ ያወጣው መረጃ እንመለከታለን። የፋኖ ኃይሎች በሪዮት አለም በዲስኮርስ አወቃቀራቸውና ና በሰው ኃይል የጠነከረ ነው ሲል ተናግሯል። በኢትዮጵያ በመከላከያ ሰራዊት ና በፋኖ ታጣቂዎች መካከል ለሁለት ዓመት ይካሄደ ያለው ግጭት በቀጠለበት በአማራ ክልል መንግስት በርካታ የእርማ ብተና ና የፖሊስ ኃይሎችን አሰልጥነው እየስመረቀም እንደሚገኝ ተገልጿል። እነዚህ ስልጠናዎች መካሄድ የጀመሩት የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪ ና የተኩስ አመራር ኃላፊ ሌተናል ጀነራል ምሸት ደግፌ ወታደ ሲገደሩ ከፖሊስ ስራ በመውጣት ኃላፊነቱን ለክልል ፖሊሶች ና ሚሊሻዎች በማስተላለፍ መታቀዱን ካስታወቁ ከሁለት ወራት በኋላም ነው። ወታደሩን ወደ ካምፕ ሊመለስና ስልጠና ሊጀመር እያሰብ እንዲሁም እቅድ እያወጣን ነው። በዚህ ረገድ እንደምንሳካ እናምላለን። ሰራዊታችንም የማረፍ እድል ይኖረዋል ብሎም ነበር። በጎንደር ዩኒቨርሲቲም የፖለቲካ ፍልስፍና ረዳ ፕሮፌሰር የሆኑትም ሲሳይ አስመራውም ሰራዊቱ በማያውቁ አካባቢ ና ከፍተኛ ጫና ውስጥ እየተጎሳቆሰ በመሆኑም በጦር ሜዳ ላይ ከፍተኛ ጉዳት የደረሰበት አባላቱን እያጣና ውድመትን በገዛ አይነቱ የተመለከተ ይገኛል ብሏል። ታዲያ የእስራኤሎች ስላ ድርጅት ሞሳድ ባወጣው መግለጫ በድርድርና በውይይት ወታደራዊ ግጭት ማስቆም ካልተቻለ የግጭት ተፋላሚዎች ላይ ለውጥ ማድረግ ማለትም የሚሞቱን መተካት ወይም መቀየር ማለት ብቻ ነው ሲሉም መናገራቸው ስምቷል። ታዲያ በዚህ ንግግራቸው መከላከያ ሰራዊት ከክልል ይወጣል ብለን አናምንም ብለዋል። ምንም እንኳን መንግስት ቢልም እንደ ሙሳድ ግን መከላከያ መቼም ቢሆን ከአማራ ክልል ይወጣል ተብሎ እንደማይታመን ተገልጿል። የፋኖ አወቃቀራቸው አሪዮት አላማቸው በጣም ከባድ ነው፣ ይጠናከሩ መምጣታቸውንም አንስተዋል። ፋኖዎች ዲስኮርሳቸው አወቃቀራቸውና የሰው ኃይላቸው እየጠነከረ መጥቷልም ሲሉ ያነሳሉ። ይህ የሆነበት ምክንያት ደግሞ አንድ ነጻነትን የሚያስብ ችግር ስላላቸው ሲል የእስራኤሉ ሞሳድ ባወጣው መግለጫ አስታውቋል። በሌላ መረጃ ደግሞ ፕሮፓጋንዳ የመውጫ መንገድ ነው ሲል የኢትዮጵያ መከላከያ ሰራዊት ምክትል ኤታማዦር ሲሆን አበባው ታደሰ ተናግረዋል። ከስምም በላይ የሆኑ አመራርና አባላቶ የፋኖ ና ሸኔ ኃይሎችን የተቀላቀሉበት መከላከያ በዛሬው ዕለት የመከላከያ ስነልቦና ግንባታ ዋና ዲሬክቶሬት የፕሮፓጋንዳ ወታደሮች አሰልጥኖ ማስመረቁን ገለጸ። ከቅርብ ጊዜያት ወዲህ በተቋም የሚታወቁ ጋዜጠኞች ሳይቀር ወደ ፋኖ ና ሸኔ ኃይሎች እንዲሁም ወደ የክልላቸው እየኮበሉ ያሉበት የመከላከያ ሰራዊት የስነልቦና ግንባታ ዋና ዲሬክቶሬት ከክፍሉ መሪ ከሜጀር ጀነራል እንዳልካቸው ወልደ ኪዳን ጀምሮ ያለው በቤተሰባዊ ትስስር ዘውድና ምደብ የተደረገ በመሆኑ የጥቅም ቁርኝት ያለበት መሆኑ በዋነኝነት ተነስቷል ምክንያት መከላከያዎች እየኮበለሉ ይገኛሉም ጥቅሞች የሚጠበቁ አለመግኘታቸው ተገልጿል። በሌላ በኩል የችሎት መረጃ እንመለከታለን። ፌዴራል ፖሊስ ስዩም ተሾመን ለማግኘት እንዳልቻለ አሁንም ደግሞ ለፍርድ ቤት ገለጸም። አቶ ዮሐንስ ባያሌውና አቶ ክርስቲያን ታደለ በከፍተኛው ፍርድ ቤት ተከሰው ጉዳያቸው መታየት ላይ ያለ ስዩም ተሾመ መጋቢት 11 ቀን 2017 ዓ ም ባሳለፉ ፕሮግራሙ ከተከሰሱበት ጉዳይ ጋር በተያያዘ የአማራን ወጣ አስፈጅቷል፣ ድሽቃ መሳሪያ መግዣ ጠይቋል፣ ወዘተ በሚል በፍት ሂደቱ ላይ አሉታዊ ተጽዕኖ የማሳደር ህግን የተላለፈ ፕሮግራም ስላቀረበም የፌዴራል ፖሊስ ዛሬ መጥሪያ ድርሶ ችሎት እንዲያቀርበው ቢታዘዝም ሴንቲም አድራሻው ማድራሻው ሳልተገለጸለኝ ላቀርብ አልቻልኩም ብሎ ምላሽ ሰጥቷል። በዚህ ላይ አቶ ዮሐንስ ባያሉ ሲሰጥ ከአሁን ቀደምም በስም ማጥፋት ወንጀል ፍርድ ቤት ከሰሽ ቀጠቀጥቷል። ፖሊስ ቋሚ አድራሻ ቢኖረውም በተደጋጋሚ ሄዶ እያየ ሰላምታ እየሰጠው ነው የሚመለሰው ብሏል። ትምህርት ሳያገኝ በመቅረቱ ነው። ተመሳሳይ ድርጊት የፈጸሙም ያሉትም መንግስት ቤት እየሰጣቸው ደሞዝ የሚከፍላቸውና መኪና የተሰጣቸው የመንግስት አክቲቪስቶች ናቸው። አማራ ሲሆን የትም ይገኛል። ደብል ስታንዳርድ ነው። የፌዴራል ፖሊስ የሰጠው ምላሽ ለእኛ አሳማኝ አይደለም ብሏል። አቶ ክርስቲያን ታደለ በበኩሉ ደግሞ ይሄ ወስፌ ሲለግም ያወጋም የሚሉ አባባል እውነት መሆኑ ያሳየ ነው ሲልም ተናግሯልም። በስተ መጨረሻም የተከሳሹ ጠበቆች በደንበኞቻቸው ላይ ያስተላለፈውን ፕሮግራም ህግን የተላለፈ በሆኑ ፖሊስ ያለምንም ምክንያት ስዩምን እንዲያቀርብ ይደረግልን ሲሉም ተናግሯል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያደርጉ ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ